የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ለመምህራን እና የአስተዳደር ሰራተኞች የአቅም ግንባታ ስልጠና ሰጠ። የምግባረ ሠናይ የአጠቃላይ ሆስፒታል የማስፋፊያ ግንባታውን አስመረቀ። የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ለመምህራን እና የአስተዳደር ሰራተኞች የአቅም ግንባታ ስልጠና ሰጠ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሚገኙ መንፈሳዊ ኮሌጆች አንጋፋው የብዙ ሊቃውንት ማፍሪያ የሆነው የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ለመምህራን እና አስተዳደር ሰራተኞች የአቅም ግንባታ ስልጠና ሰጥቷል። ስልጠናውን ከሰጡት መምህራን መካከል አንዱ ፕሮፌሰር አባ ኃይለ ገብርኤል ግርማ የቅዱስ ሥላሴ ዩኒቨርሲቲ አካደሚክ ምክትል ፕሬዝዳንት ሲሆኑ በማስተማር ስነ ዘዴ ፔዳጎሎጂካል ሳይንስ የማስተማር ጽንሰ ሀሳብ እና ልምምድ እንዲሁም ስነ ዘዴዎች ዙሪያ ስልጠና ሰጥተዋል። በስልጠናው የማስተማር ስነ ዘዴ እና ስልቶች፣ ፍልስፍናዎች፣ የማስተማሪያ ቴክኒኮችን፣ የትምህርት እንቅስቃሴዎችን እና የተማሪን ትኩረት፣ ትምህርት ግምገማን ጨምሮ በአስተማሪዎች እና በተማሪዎች መካከል ያለውን መስተጋብር ሂደት ምን መምሰል እንዳለበት ገለጻ አቅርበዋል። በስልጠናው ማህበራዊ ፖለቲካዊና ስነ ልቦናዊ እድገትን እና መምህራን ተማሪዎችን እንዴት መከታተል እንዳለባቸው የሚያስረድ ሐሳቦች ተነስተው ውይይት ተደርጎባቸዋል። ሁለተኛው ስልጠና የተሰጠው በመምህር ይቅርባይ እንዳለ ሲሆን በተቋማዊ አስተዳደር አሰራር፣ እንዲሁም ውጤታማ የጊዜ አጠቃቀም በሚል ርዕስ ገለጻ አቅርበዋል። በስልጠናው ውጤት ተኮር ስራ ለመስራት በእቅድ እና ስትራቴጂክ አመራር፣ አርአያነት እና መልካም ምሳሌ መሆን አስፈላጊነት ላይ አቅርበው ከተሳታፊዎች ሰራተኞች ጋር ውይይት ተደርጓል። ኮሌጁ መምህራን እና የአስተዳደር ሰራተኞች አቅም ለማጎልበት በበጀት አመቱ ተከታታይ ስልጠናዎችን እንዲሰጥ የገለጹት የኮሌጁ የህዝብ ግንኙነት ክፍል ኃላፊ በክሮ ሰላም ብርሃኑ ሻረው ኮሌጁ ባለው አንደኛ ደረጃ ትምህርት ቤት 17 መማሪያ ክፍሎችን የህንጻ ግንባታ በማጠናቀቅ ለአገልግሎት ማብቃት መቻሉን አንስተው ስልጠናው፣ ኮሌጁ እያከናወነ ያለውን ልማት በሰለጠነ የሰው ኃይል ለማድረግ ወሳኝ ተግባር መሆኑን ገልጸዋል። የመረጃ ምንጭ ማህበረ ቅዱሳን። አዲስ አበባ ማዕከል የምግባረ ሰናይ የአጠቃላይ ሆስፒታል የማስፋፊያ ግንባታውን አስመረቀ። የምርቃት መርሃ ግብር ብፁዕ አቡነ ዲስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ ሀገረ ስብከት መንበረ ፓትርያርክ የቅርሳ ቅርስ ጥበቃ ቤተ መጽሐፍት ወመዘክር ሙዚየም መምሪያ የበላይ ኃላፊና የማህበራት ማደረጃ መምሪያ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጥ የሀገረ ስብከን ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት እንዲሁም የጠቅላይ ቤተ ክህነት ስራ ኃላፊዎች ተገኝተዋል። በማስፋፊያ ግንባታ ምረቃት መርሃ ግብር ላይ የእንኳን ደህና መጣችሁ ንግግር ያደረጉት የቦርድ ሰብሳቢ ብፁዕ አቡነ ፊሊጶስ የደቡብ ኦሞ እና አሪ ዞኖች ሀገረ ስብከት ሊቀጳጳስ የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት፣ ሆስፒታሉ የአስተዳደር ችግሮች ጨምሮ በርካታ ችግሮች እንደነበሩ ገልጸው እነርሱን ከመቅረፍ ጀምሮ በርካታ ስራዎች መከናወናቸውን ተናግረዋል። የሆስፒታሉ ዋና ስራ አስኪያጅ ቀሲስ ሱራፊል ተዘራ በበኩላቸው ሆስፒታሉ በለውጥ ሂደት ውስጥ በሆነበት አንድ ዓመት ጊዜ ውስጥ የተከናወኑ ተግባራትን ሪፖርት አቅርበዋል። በመረቃት መርሃ ግብር ላይ ከተገኙት ብፁዓን አባቶች መካከል ብፁዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የሆስፒታሉ መስፋት ለቤተ ክርስቲያን ትልቅ ኩራት መሆኑን ተናግረዋል። የመረጃ ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሀን አገልግሎት። ቅድስት ሥላሴ ዩኒቨርሲቲ በወላይታ ከተማ የቅርንጫፍ ማስተባበሪያ ጽህፈት ቤት ከፈተ። የቅድስት ሥላሴ ዩኒቨርሲቲ ቅድስት ቤተ ክርስቲያን የጣለችበትን ኃላፊነት ለመወጣት እና ኦርቶዶክሳዊ ቤተ ክርስቲያን በሃይማኖት በምግባርና በእውቀት የሚያገለግሉ ደቀ መዛሙርትን እያፈራ የሚገኝ ታላቅ የቤተ ክርስቲያን ከፍተኛ መንፈሳዊ ትምህርት ተቋም ነው። ዩኒቨርሲቲው ይህንን ተልእኮ አጠናክሮ ለመቀጠል እያከናወነ ካለው ዘርፈ ብዙ ተግባራት መካከል በመደበኛ እና በማታዊ ትምህርት መርሃ ግብር ከሚሰጠው የነገረ መለኮት ትምህርት በተጨማሪ ለመማር ፍላጎት ያላቸው የቦታ ርቀት ገድቧቸው ትምህርት መከታተል ላልቻሉ የቤተ ክርስቲያኒቱ አገልጋዮችና ምዕመናን የነገረ መለኮት ትምህርት በርቀት የትምህርት የማስተማር ስርዓት ተደራሽ ለማድረግ ነው። በመሆኑም ዩኒቨርሲቲው በርቀት እና በበይነ መረብ ትምህርት ኮሌጅ በኩል በዋናው ግቢ ከሚሰጠው አገልግሎት በተጨማሪ ቅርንጫፍ ማዕከላት ተከፍተው ትምህርቱ በሁሉም አካባቢዎች እንዲስፋፋ ወስኗል። በዚሁ መሠረት የዩኒቨርስቲ የርቀትና የበይነ መረብ ትምህርት ኮሌጅ የመጀመሪያውን የርቀት ትምህርት ቅርንጫፍ በወላይታ ሀገረ ስብከት የከፈተ ሲሆን በቀጣይ ሳምንት ደግሞ ሁለተኛውን ቅርንጫፍ በጅማ ሀገረ ስብከት እንደሚከፍት ከኮሌጁ የተገኘው መረጃ ያመለክታል። መረጃ የቅድስት ሥላሴ ዩኒቨርሲቲ ሕዝብ ግንኙነት ነው። የቅዱስ ሲኖዶስ መደበኛ ምልአተ ጉባኤ መጠናቀቁን አስመልክቶ መግለጫ ተሰጠ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ በእግዚአብሔር መንፈስ ቅዱስ የሚመራው የሐዋርያት መንበር ወራሽ የሆነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ወይኮን ጉባኤ ሊቃነ ኤጲስ ቆጶሳት ወኤጲስ ቆጶሳት ክልኤቱ ጊዜ በዓመት ወይ ትናገር በእንተ ግብረ አብያተ ክርስቲያናቶም ወይ ያሰሱ የሊቃነ ጳጳሳትና የጳጳሳት መላተ ጉባኤ በዓመት ሁለት ጊዜ ይሁን፣ ስለ አብያተ ክርስቲያናት የሚገባውን ሁሉ ይነጋገሩ፣ የሐዋርያትን ተልኮ መሰናክሎችንም ሁሉ ያስወግዱ ተብሎ በመጀመሪያው ሐዋርያት ቀነና በሁለተኛው ቀለሜንጦስ በተደነገገው መሰረት መላተ ጉባኤው ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓ.ም ድረስ ለቤተክርስቲያናችን መንፈሳዊ ማህበራዊና ምጣኔ ሀብት እድገት ስለ ሀገር ሰላም እና አንድነት፣ ስለ ቤተ ክርስቲያን አስተዳደር እና ሐዋርያዊ ተልኮ መስፋፋት፣ ስለ ሰው ልጅ ሁሉ ድህነትን ሰፊ ውይይት አድርጓል። ወቅቱን ያማከሉ እና ዘላቂ ቤተ ክርስቲያንን ተቋማዊ ህልውን የሚያረጋግጡ የቅዱስ ሲኖዶስ ልዕልናን የሚያስጠብቁ፣ ለምዕመናን ደህንነት፣ ለአገልጋዮች ህይወት በሚጠቅሙ መንፈሳዊ አስተዳደርና ማህበራዊ ጉዳዮች መሰረት ባደረጉ አጀንዳዎች ላይ በመንፈስ ቅዱስ አንድነት በመወያየት ለቤተ ክርስቲያናችን እና ለሀገራችን ጠቃሚ

አሳልፈዋል። በዚህም መሰረት ሁለንተናዊ ሰላም እና መረጋጋት የቅዱስ ቤተ ክርስቲያናችን ሃይማኖታዊ መሰረቷ የስርዓተ ቅዳሴዋን የሚስጥራት አገልግሎቷ አካል የመንፈሳዊ እና ማህበራዊ ስምሪቷ ማዕከላዊ አምድ በመሆኑ በግንቦት 2017 ዓ.ም ቅዱስ ሲኖዶስ ምላተ ጉባኤ የተሰየመው የሀገራዊ ሰላም እና የቤተ ክርስቲያን አንድነት ኮሚቴ ስራውን አጠናቅሮ እንዲቀጥል የደረሰበትንም ውጤት ለግንቦት 2018 ዓ.ም ጉባኤ እንዲያቀርብ ቅዱስ ሲኖዶስ ጥብቅ መመሪያ አስተላልፏል። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱ፣ ገዳማቱ የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ የቅድስት ቤተ ክርስቲያን ህግና ቀኖናን ጠብቆ የቅዱስ ሲኖዶስን ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታ እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነት እና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙ አባቶች፣ ካህናት እና ምዕመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። የቀድሞዎች ቅዱሳን አባቶች ዋጋ ከፍለው ቀኖናዊ ሥርዓቷንና ክብሯን ጠብቀውና አስጠብቀው አንድነቷን አጽንተው ያወረሱንን አሐቲ ቤተክርስቲያን የቀደመው ሉላዊ ክብሯ እንደተጠበቀ ለመጪው ትውልድ ማስተላለፍ የ የበለጠ ዋጋ ያሰጣልና ቀደም ሲል ለዚህ ጉዳይ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል፣ ሊቃውንቱ፣ ካህናቱ፣ መላው ህዝባችን የቤተክርስቲያንን አንድነት ለማጠናከር በሚደረገው ጥረት ሁሉ የበኩላችሁን እንድትወጡ የቅዱስ ሲኖዶስ ምልዓተ ጉባኤ በአጽንኦት ያሳስባል። ቅዱስ ሲኖዶስ አባት እንዲመድብላቸው ጥያቄ ባቀረቡ አህጉረ ስብከት ዙሪያ የውሳኔ ሀሳብ የሚያቀርቡ ብፁዓን አባቶች በመሰየም እና ተገቢውን ውይይት በማድረግ ብፁዕ አቡነ ኤዎስጣቴዎስ የሚለባበር ሀገረ ስብከት ሊቀጳጳስ የምዕራብ ወለጋ ሀገረ ስብከትን ደርበው እንዲመሩ፣ ብፁዕ አቡነ ቶማስ የአዊና መከተል አህጉረ ስብከት ሊቀጳጳስ የምስራቅ ጎጃም ሀገረ ስብከትን ደርበው እንዲመሩ፣ ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀጳጳስ የደቡብ ወሎ ከሚሴ አህጉረ ስብከት ደርበው እንዲመሩ፣ ብፁዕ አቡነ ኒቆዲሞስ የምስራቅ ሀረርጌ ሀገረ ስብከት ጳጳስ የምስራቅ ወለጋና ሆሮ ጉድሩ ወለጋ አህጉረ ስብከትን ደረበው እንዲመሩ በተጨማሪ የሸካ ዞን ሀገረ ስብከት ጽሕፈት ቤት ተብሎ ራሱን ችሎ በሀገረ ስብከት ደረጃ እንዲቋቋም ብፁዕ አቡነ ህዝቄ ሀገረ ስብከቱን እንዲያደራጁና እንዲመሩ ቅዱስ ሲኖዶስ ወስኗል። ነባሩና ጥንታዊ የቅዱስ ዮሐንስ መጥመቅ ገድል እንደተጠበቀ ሆኖ ገድለ መጥመቀ መለኮት ቅዱስ ዮሐንስ በሚል ያለአግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና ስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አስተምሮ የማይወክል ሆኖ በመገኘቱ ተወግዘዋል። በውስጡም የያዛቸው የተሳሳተ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምር ሆኖ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚ እንዳይታተም ለአህጉረ ስብከቱ ሰርኩላል እንዲተላለፍ፣ የአፈጣጠም ክትትል እንዲደረግ እና በአጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ፣ የአስተምህሮ ስህተት በማካተት አሳትመው ያሰራጩ ግለሰብ በቋሚ ሲኖዶስ ተጠርቶ እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህር መጋቤ ምስጢር አባ ክንፈ ሚካኤል ወልደ ገብርኤል የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ ወስኗል። በሰሜን ካሊፎርኒያ ኒቫዳና አሪዞና ሀገረ ስብከት የኖሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ አንድነት ገዳም መንፈሳዊ ኮሌጅ እና የአብነት ምክክር ጉባኤ ቤት ለማቋቋም በተጠየቀው መሰረት እንዲፈቀድ ሆኖ የትምህርት አሰጣጥ ፖሊሲው እና ስርዓተ ትምህርቱ፣ የሰው ኃይል አደረጃጀቱና መዋቅሩ፣ ተጠሪነቱ ተዘጋጅቶ በጠቅላይ ቤተ ክህነት ተጠንቶ ከውሳኔ ሐሳብ ጋር ለግንቦት 2018 እርክበ በካህናት ምልዓተ ጉባኤ እንዲቀርብ ቅዱስ ሲኖዶስ ወስኗል። በምዕራብ እና በመካከለኛው ካናዳ የሚገኙ ሁለት አህጉረ ስብከት ከአሁን በፊት በ2017 ዓመተ ምህረት በተሰጠው ውሳኔ መሰረት ያለ ጣልቃ ገብነት በየራሳቸው እንዲተዳደሩ እና የኤድመንተንና አካባቢው ሀገረ ስብከት የመካከለኛው ካናዳ ኤድመንተንና አካባቢ ሀገረ ስብከት በሚል ስያሜ እንዲስተካከል ምልዓተ ጉባኤ ወስኗል። በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ ባረርቲ ደብረገነት ቅድስተ ማርያም ቤተክርስቲያን በዓለ በዓል ለማክበር ሂደው አዲሱ ህንጻ ቤተክርስቲያን በመጎብኘት ላይ እያሉ አደጋ በደረሰባቸው ምዕመናን የቅዱስ ሲኖዶስ ምልዓተ ጉባኤ የተሰማውን ሐዘን እየገለጸ እግዚአብሔር አምላካችን ላለፉት ወገኖቻችን ረፍተ ነፍስ እንዲሰጥልን ከመጸለይ ጋር አካላዊ ጉዳት የደረሰባቸውን ወገኖች ለማሳከምና የተጎጂ ቤተሰቦችን ለመርዳት የገንዘብ ድጋፍ እንዲደረግ ቅዱስ ሲኖዶስ ወስኗል። ለወደፊቱም በቅዱስ ቤተክርስቲያናችን ዙሪያ በሚገነቡ ህንጻ ግንባታዎች አደጋ ከመድረሱ በፊት ከፍተኛ ጥንቃቄ እንዲደረግ ቅዱስ ሲኖዶስ በአጽንኦት ያሳስባል። በመላው ኢትዮጵያ በሚገኙ ገዳማት ያሉት መነኮሳትና መነኮሳያን ለአገልግሎት እና ጉዳይ ለማስፈጽም ወደ አዲስ አበባ ሲመጡ ክብራቸውና ገዳማዊ ሕይወታቸው ተጠብቆ ጉዳያቸውን እስከሚፈጽሙ ድረስ የገዳማት ህብረት ባቀረበው ጥያቄ መሰረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል ማረፊያ የሚሆን ቦታ እንዲዘጋጅላቸው፣ የአንድነት ገዳማት ህብረት በመተዳደሪያ ደንብ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የህግ አገልግሎት መምሪያ በኩል ታይቶና ተመርምሮ እንዲቀርብ፣ በአጠቃላይ በአንድነት ገዳማት ህብረት የቀረበው የገዳማውያን ገዳማውያት ማረፊያ እና የገቢ ማስገኛ ሁለገብ በምጻ ግንባታ የትግበራ አቅድ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል በዘርፉ ባለሙያዎች ታይቶና ተገምግሞ ከባለሙያ አስተያየቶች እና የውሳኔ ሐሳብ ጋር ተጠንቶ ለግንቦት 2018 ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ እንዲቀርብ የቅዱስ ሲኖዶስ ምላተ ጉባኤ ወስኗል። በባህላት አከባበር፣ በመንፈሳዊ አገልግሎት አፈጻጸም ዙሪያ የሚታዩ ግድፈቶች፣ ያልተገቡ እንቅስቃሴዎችና ከስርዓት የወጡ አገልግሎቶች አፈጻጸም መታረም ስላለባቸው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሚሰየመው ሊቃውንት እና ባለሙያ ለመምሪያና ለማስተማሪያ የሚሆኑ ሰነዶች ተዘጋጅተው እንዲቀርቡ የቅዱስ ሲኖዶስ ምላተ ጉባኤ ተገቢውን ውሳኔ ያስተላለፈ መሆኑን እየገለጽን ያለ ያለ ጠባሳ የሚያድኑ ሀኪሞች ያለ ቅሬታ የሚያስታርቁ ሽማግሌዎች በነበሩባት እና ባሉባት ሀገር ተመካክሮ ችግሮችን አለመፍታት ተገቢ አይደለምና ሀገራችንን እንወዳለን ህዝባችንን እናከብራለን የምትሉ የዜጎችን ደህንነት የማስጠበቅ ኃላፊነት ያለባችሁ ሁሉ ክብር የሆነውን የሰው ልጅ ህይወት በከንቱ በከንቱ እንዳይጠፋ አካሉ እንዳይጎድል የሀገር ልማትና መልካም ገጽታ እንዳይበላሽ ጥላት መባባሉ ቀርቶ የጦር መሳሪያ ትግል ተወግዶ በእኩልነት እና በመስማማት የሰላማዊ የችግር አፈታት መንገድን ተከትላችሁ በውይይት እና በጥበብ ልዩነታችሁን በመፍታት የተሟላ ሀገራዊ ሰላም እንዲሰፍን ታደርጉ ዘንድ ቅዱስ ሲኖዶስ ከአደራ ጭምር ሐዋርያዊ ጥሪ ያስተላልፋል። በመጨረሻም የሀገራችን የኢትዮጵያና የኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ሕልውና ስለማይነጣጠሉ ሀገራችንን በሉዓላዊነቷ እንድትቀጥል የቤተክርስቲያናችንን የአንድነት መዋቅር የበለጠ ተጠናክሮ የስብከተ ወንጌልና ሐዋርያ ተልዕኮ ሰፍቶ ለትውልድ እንድትሻገር ሕዝባችን ደህንነቱና ሰላሙ ውስጥ ጠብቆ እንዲኖር ከብፁዋን አበው ሊቃነ ጳጳሳት ጀምሮ ሁሉም የቤተ ክርስቲያናችን መምህራን፣ ካህናት፣ ሕዝባውያን፣ መነኮሳት፣ መነኮሳያን በሙሉ በፍቅርና በአንድነት ዘወትር በመጸለይ ዘመኑ ከደረሰበት አሰራርና ጥበብ በላቀ ሁኔታ ከፍ ብለን ትውልዱን ለመዋጀት እንድንችል የበኩላችንን የበኩላችሁን እንድትወጡ በማሳሰብ የቅዱስ ሲኖዶስ ምልአተ ጉባኤ ዓመታዊ ስብሰባውን አጠናቋል። እግዚአብሔር ኢትዮጵያንና ህዝቦቿን ይባርክ፣ አሜን። አባ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ አክሱም ወጨጌት በመንበረ ተክለ ሃይማኖት ጥቅምት 17 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። የመረጃ ምንጭ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህዝብ ግንኙነት መምሪያ።